ሰላም የፌስ ስፖርት ተከታታዮች፣ ዛሬም እንደተለመደው ጥርምጥን ምጥን ያሉ ዕለታዊ የስፖርት ዜናዎችን እንደሚከተለው አቀርብላችኋለሁ። እናንተም እነዚህን የዕለታዊ የስፖርት ዜናዎች ቶሎቶሎ እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮውን ጀምሩ። ወደ ዜናዎቹ እገባለሁ። ጎል ካገባሁ ደስታዬን እንደ ሮናልዶ እገልጻለሁ። የብራዚሉ ክለብ ፓላሜራስ ተከላካይ ሙሪሎ በዛሬው የኢንተር ሚያሚ ጨዋታ ጎል ካስቆጠረ የሮናልዶን የደስታ አገላለጽ እንደሚጠቀም ገልጿል። እኔ ከሮናልዶ ጎራኒ ሲል የገለጸው ተጫዋቹ እሱ የተሟላ ተጫዋች ነው ብዬ አስባለሁ። የእሱ ቁጣው እንኳን ጥሩና ጠቃሚ ነው በማለት ተናግሯል። ክርስቲያኖ ሮናልዶ ያለው ስነ ምግባር ከሌሎች የተለየ አድርገዋል። የእሱን ስነ ምግባር ለመውሰድ እጥራለሁ። የእሱ ልብ አድናቂ ነኝ ሲልም ገልጿል። ተጫዋቹ አክሎም ዛሬ የሊዮኔል ሜሲው ኢንተር ሚያሚ ላይ ግብ ካስቆጠረ የሮናልዶን ሱ የደስታ አገላለጽ አሳያለሁ ሲል ቃል ገብቷል። ዛሬ የቡድን አጋሮቼ የሊዮኔል ሜሲን ማሊያ ማግኘት ይመኛሉ። እኔ ግን በዚህ ውስጥ አልሳተፍም። ሙሉ ትኩረቴን እሱን ማስቆም ላይ ነው ሲል ተጫዋቹ አክሎም ተናግሯል። ጁቬንቱስ ምንም አልረዳኝም ሲል ፖልፖግባ ቅሬታውን አቅርቧል። የፈረንሳዩ አማካይ ፖልፖግባ ከእግር ኳስ ታግዶ በነበረበት ወቅት ክለቡ ጁቬንቱስ ሊረዳው ፈቃደኛ እንዳልነበረ ተናግሯል። ጦርነት የገጠምኩት ከጸረ አበረታች ተቋም እንጂ ከክለቡ ጋር አልነበረም ያለው ፖግባ ነገር ግን ጁቬንቱስ በመሰረታዊ ነገሮች እንኳን አልረዳኝም በማለት ተናግሯል። ለ18 ወራት ታግጄ ስቆይ ጁቬንቱስ እንዲረዳኝ ጠይቄ ነበር፣ ነገር ግን ምንም እርዳታ አላደረገልኝም ሲል ፖግባ ጨምሮ ተናግሯል። ፖግባ አሁን ላይ በነፃ ዝውውር የፈረንሳዩን ክለብ ሞናኮ ለመቀላቀል ተቃርቧል። ኬርኬዝ ዛሬ የህክምና ምርመራውን ያደርጋል። የቦርንማዙ ተከላካይ ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ዛሬ ከሃንጋሪ ጋር ወደ እንግሊዝ እንደሚያመራ ተገልጿል። ተጫዋቹ በዛሬው ዕለት የህክምና ምርመራ እንደሚያደርግ ተገልጿል። የ21 ንድ ዓመቱ ሜሎስ ሜሎስ ኬርኬዝ ሊቨርፑልን በ40 ሚሊዮን ፓውንድ እንደሚቀላቀል ሲገለጽ፣ ተጫዋቹ ለሊቨርፑል አምስት ዓመት ኮንትራት ይፈርማል። ተጫዋቹ በተጠናቀቀው የውድድር ዓመት ለቦርንማዝ በሁሉም 38 የፕሪምየር ሊግ ጨዋታዎች በቋሚነት ተሰለፎ ማገልገል ችሏል። በተጨማሪ ሁለት ግቦችን አስቆጥሮ አምስት ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ጥሩ አመትን አሳልፏል። ድሬስ ማርተንስ ጫማውን ሰቀለ። ቤልጅማዊ የፊት መስመር አጥቂ ድሬስ ሜርቴንስ በ38 ዓመቱ ጫማውን መስቀሉን በማህበራዊ ትስስር ገጹ አስታውቋል። የአውሮፓ ስኬታማ ጊዜ ያሳለፈው ድሬስ ማርቲንስ ባለፉት ሁለት ዓመታት ወደ ቱርክ አምርቶ በጋላተሰራይ ጥሩ ጊዜ አሳልፏል። የቀድሞ የናፖሊ ታሪካዊ ተጫዋች ድሬስ ማርተንስ በክለቡ 397 ጨዋታዎችን ሲያደርግ በመቶ አርባ ስምንት ጎሎች የክለቡ ከፍተኛ ግብ አስቆጣሪም ነው። የቤልጅየም የወርቃማ ትውልድ አካል የሆነው ተጫዋች ለብሔራዊ ቡድኑ መቶ ዘጠኝ ጨዋታዎችን አድጎ ሀያ አንድ ጎሎችንም አስቆጠሩ። ዳርዊን ኑኔዝ ናፖሊን ለመቀላቀል ተስማማ። የኡራጓዊ የፊት መስመር አጥቂ ዳርዊን ኑኔዝ በዚህ ክረምት ሊቨርፑልን ይለቃሉ ተብለው ከሚጠበቁ ተጫዋች መካከል ይጠቀሳል። አሁን ላይ ዳርዊን ኑኔዝ የጣሊያን ሴሪ አ ክለብ ናፖሊ ለመቀላቀል መስማማቱ ተገልጿል። ይሁን እንጂ ለዝውውሩ እውን መሆን ናፖሊ በተጫዋቹ ዝውውር ሂሳብ ዙሪያ ከሊቨርፑል ጋር ከስምምነት መድረስ ይጠበቅባቸዋል። ኬቨን ደብሬንም በነፃ ዝውውር ያስፈረመው ናፖሊ በዝውውር ገበያው ንቁ ተሳትፎ ያደርጋል ተብሎም ይጠበቃል። አሰልጣኝ አንቶኒ ኮንቴ በዚህ ክረምት ቡድኑ እንዲጠናከሩ ሁለት መቶ ሚሊዮን ዩሮ ድረስ እንደሚሰጣቸው የጣሊያን መገናኛ ብዙሃንም ዘግበዋል። ጆሽ ፒክተርስ የክሪስታል ፓላስን ድርሻ ሸጡ። አሜሪካዊ ባለሀብት ጆን ፒክተርስ በክሪስታል ፓላስ ያላቸውን ድርሻ ለመሸጥ ከስምምነት መድረሳቸው ተገልጿል። የኒውዮርክ ጄትስ ባለቤት ወዲ ጆንሰን የክሪስታል ፓላስ 43 በመቶ ድርሻ ከጆን ፒተርስ በ200 ሚሊየን ዩሮ መግዛታቸው ተነግሯል። ጆን ፒክተርስ ክሪስታል ፓላስን በባለቤትነት ከያዙ በኋላ አንዱ ሲሆኑ ኦሎምፒክ ሊዮን እና የብራዚሉ ክለብ ቦታፎክ ባለቤትም ናቸው። ክለቡ በሌላ ባለሀብት መሸጡ ክሪስታል ፓላስ በኢሮፓ ሊግ ለመሳተፍ ያለውን ተስፋ ያለመለመ ሆኗል። ክሪስታል ፓላስ ከኦሎምፒክ ሊዮን በአንድ ባለሀብት መያዛቸውን ተከትሎ የዩኤፋ ሕግ መሰረት ኢሮፓ ሊግ መሳተፋቸውን ጥያቄ ምልክት ውስጥ ገብቶ ነበር። በየቀኑ እንደዚህ አይነት ዜናዎች እንዲደርሷችሁ ይህን ቻናል ላይክ፣ ሼር፣ ኮመንት ሰብስክራይብ በማድረግ አባል ይሁኑ።